ከዘላለም እስከ ዘላለም ብርአል ዳሴ ስደት ተጠቅልሎ ይግባ። ባለፈው ሳምንት የጀመርነው ትምህርት ዛሬ መጨረሻውን ክፍል እናያለን። እግዚአብሔር የተባረቀ ይሁን። ሃሌሉያ! ልጁን ና ለአብ ክብር ይሁን። ሃሌሉያ! ሕይወቱን ለሰጠን በደሙም ላዳነን ለወልድ ክብር

ራሱ ደግሞ ግን ሰዓቱ ስለሚሄድ መልእክት የተሳሰበስብ እንዳያልቅብኝ ቀጥታ ወደ ትምህርቱ ገባ። እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት ስለ መንፈሳዊ ውጊያ ነው የተነጋገር ነው። ሰዎች ስለ ሰይጣን ያላቸውን አመለካከት በቅድሚያ ያነሳ አይደለም። አንዳንድ ሰዎች ሰይጣን የለም የሚሉ ሰዎች አሉ። ሰይጣን ግን የለም፣ ሰይጣን የለም ሰይጣን አለ። ሰይጣን የለም ብሎ ማመን አንዱ ራሱ የሰይጣን ውጊያ ነው። እናቱም ሰይጣን የለም ሲባል ይፈልጋል፣ ጠላት ስለሆነ አዘናግቶ ማጥቃት ስለሚፈልግ። ሌሎቹ ደግሞ ሁለተኛ፣ ሁሉም ነገር ከሰይጣን ነው ብሎ የሚያምኑ ሰዎች፣ ሁሉም ነገር ከሰይጣን ነው። ተማሪ ውጤት ከቀረበት ሁሉ ነገር ከሰይጣን አይደለም። ሰዎች ተኝተው ነው ሙሉ ተኝተው፣ ከዛ የፈተና ፈተና ሰዓት ጸልዩልኝ ይላል። ሰነፎችን ማበረታታት። እቤት ገብተን በደንብ ጸልይ። ማን ነው አነ? ክብር ለኢየሱስ። ለማንኛውም ሁሉ ነገር ከሰይጣን አይደለም። አንዳንዱ የራሳችን ስለ እንደዛማ ከሆነ እኮ ህይወታችን በሙሉ በጣም አደጋ ውስጥ ነው ያለ ነው ማለት ነው። ክብር ለኢየሱስ። ሶስተኞቹ ደግሞ ሰይጣን ምንም መስራታቸውን ብለው የሚያመቸው ሰይጣን ግን ምንም መስራት የማይችል አይደለም? በውጊያ አለም ውስጥ ጠላትን ጨርሶ መናቅብ በጣም አግዝፎ ማየትም የተሳሳተ ነው። የሚባለው በጦርነት ነው አይደለም ጠላት የማይረባ ነው ምናምን ነው ምናምን ነው የሚያ፣ ስለዚህ ጠላት አቅም የለውም ብሎ ጨርሶ ጠላትን መናቅብ ደግሞ በጣም አግዝፎ ማየት ሁለቱም የተሳሳተ ነው። ስለዚህ ሰይጣንን በጣም አግዝፈን ማየት የተሳሳተ አመለካከት ነው። ሰይጣንን ምንም እንደማይሰራና አቅም እንደሌለውም አድርጎ ማሰብ የተሳሳተ አመለካከት። አራተኞቹ ደግሞ ያየ ነው፣ ምንድ ነው? ሰይጣን ሁሉን ማድረግ ይችላል ብለው የሚያሙ ናቸው። ሰይጣን ግን ሁሉን ማድረግ ይችላል። ሁሉን ማድረግ የሚችል እግዚአብሔር ብቻ አዎ ሰይጣን በሁሉም ቦታ አይገኝም። አውሮፓም፣ ኤዥያም፣ አፍሪካም፣ ኢትዮጵያም በአንዴ አይገኝም። በአንዴ ሁሉም ቦታ እዚህ ካለ እዚህ ነው ያለው። ስለዚህ እዚህ ያለ ሰይጣን እዚህ ነው የሚገሰጸው። አሜሪካ ያለ ሰይጣን እዛው አሜሪካ ነው የሚገሰጸው። ለምን? ሰይጣን በአንዴ ሁሉም ቦታ ስለማይገኝ በአንዴ ሁሉም ቦታ ያለ ማለት ነው። በአንድም በሌላም ገባንም አልገባንም አውቀንም ይሁን ሳናይ ሰይጣን እኮ ምን ማድረግ እንደሚችልና ሁሉም ቦታ እንደሚገኝ የኛ አመለካከት ቅርጽ ነው። ስለዚህ እነዚህ አመለካከቶች ሁሉ የተሳሳቱ ናቸው በለን። ክብር ለኢየሱስ። ስለዚህ ወደ ኤፌሶን ምዕራፍ 6 ላይ ቁጥር 10 እስከ 17 ባነበብነው ክፍል ውስጥ እንደ መግቢያ ያየነው ምንድን ነው፣ ሰይጣንን መቃወም መጽሐፍ ቅዱሳዊ ነው። አሁን እንዴት ነው የምንቃወመው ነው እንጂ ሰይጣን መቃወም መጽሐፍ ቅዱሳዊ ነው። ዲያብሎስን ተቃወሙት ይላል። ከግላችን፣ ከቤተ ክርስቲያን፣ ከሀገር፣ ከየትኛውን ቦታ ሰይጣን እንዳይሰራ ስራውን ማፍረስ መቃወም መጽሐፍ ቅዱሳዊ ነው። ነገር ግን እኛ የምንቃወምባቸው የመቃወሚያ መንገዶች ግን ብዙዎቹ የተሳሳቱ ናቸው። ለዚህ ነው አላማውን አይመጣም? ግቡን አይመጣም፣ ግቡን አይመጣም። ባለፈው እንዳለው ዝም ብለን ምን ማለት ነው ንፋስ መጎሰም ጠላት በሌለበት ስፍራ ዝም ብሎ መዋጋት ትርፉ ድካም ነው። ሰው ለጠ ብስለው ድረስ ሊጮህ ይችላል አጋንንትን እቃወማለሁ። ግን አቅጣጫና መስመር ሳናገኝ ተጮህ ግን ትርፉ ድካም ነው። አጋንንትን ለማቃወም አንድ ስም ብቻ መጥራት ነው። ለስሙ ክብር ይሁን። እየሱስ ስትል የጨለማ መንግስት ይፈርሳል። እየሱስ ስትል ስራው ይፈርሳል። ስም ብቻ መናገር ነው ካንተ ሚጠበቀው። እየሱስ ያድናል። ሃሌሉያ። ከዛ ውጪ አንዳንድ እንትኖች በተሳሳተ ትርጉም እንዳይተረጎሙ፣ ለምሳሌ ባለፈው መመለና አማኞች ሰይጣንን አስረው ወደ ጥልቅ መወርወር አይችሉም። በደንብ ምን ማለት ነው? እሱ አሁን ሰይጣን የሚባለው አካል ያለው ሰይጣን አካል ምናብ አይደለም፣ ለ ማለት የሚዳስስ የሚጨበጥ አይደለም። ሰይጣን ምናብ አይደለም፣ አካል ያለው ማንነት ነው። እሱ አካሉን አስረን ወደ ጥልቅ መወርወር አንችልም ለምን ይሄ የሆነ መቼ ኢየሱስ ክርስቶስ ሲመጣ ጨርሶ ሰይጣን ስለሚታሰር ወደ ጥልቅ ስለሚወረወር ነገር ግን እኛ ከስራችን ላይ ማሰር ከቤታችን ላይ ማሰር የእኛ ከሆነ ነገር ላይ ማሰር ስራውን ማፍረስና መቃወም ግን የአማኞች ስልጣን ስለዚህ በቤቴ እንዳሰራ ብለን ማሰር በአካባቢ እንዳሰራ ብለን ማሰብ፣ እኔ ባለሁበት ስፍራ ስልጣን የለም ብለን ማሰብ። ይኛ ስልጣናቸው ግልጽ ነው መልእክቱ። እግዚአብሔር የተባረከ። እንግዲህ አንዳንዴ ምንድን ነው ሰይጣን ሰይጣንን ለመቃወም ብለን ስናስብ፣ ዝም ብላችሁ ቼክ አርጎስ ከሰይጣን እና ከኢየሱስ በጉባኤያችን የሚጠራው ነው፣ በዚህ አጥቢያ ማለት ያለ ነገም አልፎ አልፎ ሊታይ ይችል ይሆናል ግን አጠቃላይ እንደ ቤተ ክርስቲያን ከሰይጣን እና ከኢየሱስ ማ የሚጠራ ሰይጣን ምን ኢየሱስ ሰይጣን ሰይጣን ያልተጠራበትን ጉባኤ ነገር ሰይጣን ያልተጠራበትን ስብከት ሲነገ አለ ስለ በአንድም በሌላ በጣም እየገዘፈ ነው። በጣም እያገዘፈ ነው። ሰይጣን ከሚገባው በላይ እያገዘፈ ነው። ስለዚህ በቆምንበት ስፍራ ሁሉ የሴጣንን ስም መጥራት አያስፈልግም። ኢየሱስን እንጠራለን። ስራው ስለዚህ አይምሯችንን ነው የሚቆጣጠረው ሴጣን ሁሉም ላይ ሁሉም ቦታ ላይ ሁሉም ማድረግ ቢችል እኔና እናንተ ከዛሬ ላንድ ወደ ዱላ እንችላለን። ለምን ይሄን ቤት ደርሞ ሰው በእኛ ላይ ይጨፈልገናል? ማድረግ ስለማይችል ነው የተረፈ ነው እንጂ ማድረግ ስለማይፈልግ ነው እንዴ ነው እኛ መግደል ስለማይፈልግ ነው ሰይጣን መግደል ስለማይችል ነው ወዳጆች፣ እንጂ ይሄን ቤት መደርመስ እኛ ማጥፋት ይፈልጋል። ግን መንፈስ ነው ሰይጣን መንፈስ ነው። ረገብ ማድረግ ያስፈልጋል። የሰይጣንን ስም መቀነስ ያስፈልጋል። ኢየሱስን ብቻ ማጉላት፣ ክብር ለስሙ ይሁን። ኢየሱስን ማጉላት፣ እርግጠኛ ሁኑ ኢየሱስ ባለበት ሰይጣን የለም። መንፈስ ቅዱስ ባለበት ሰይጣን የለም። መንፈስ ቅዱስ ሲመጣ ሰይጣንን አስለቅቆ ነው የሚመጣ። ክብር ለኢየሱስ ይሁን። ኢየሱስ ሲመጣ ሰይጣን ስፍራ ይለቃል። አንተ መጥራት ያለብህ ስሙን ነው፣ ኢየሱስን ነው፣ መንፈሱን ነው። እሱ ባለበት እንኳን መንፈስ ቅዱስ አለም፣ እኔ ባለውበት ሰይጣን አይኖሩ ኢየሱስ ያልናል እኔ ባለሁበት ሰይጣን አይኖር። መገኘቴ በራሱ ሰይጣን ይረብሻል። መኖራችን በራሱ ሰይጣንን ያስጨንቃል። ኢየሱስ ያድናል። እውነት መኖራችን ካላስጨንቀው መናገራችን አይረብሻል። የእኛ መኖር የእኛ መኖር ሰይጣንን ስፍራ ካላስለቀቀ ሂድ ማለታችን አያስሉ መኖር ኢየሱስ ያድናል መገኘ

ያደቆ ሰይጣን ካላቃ ሳይቶ እዚህ እኛ ምን እንላለን? እን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ከመቼ ወዲህ ሰይጣን ወዳጅ ነው? እና የተጣሉ ሰይጣን ሰይጣን ሲመጣ ሚካኤልን መጣሉ ያው እንደ ተረት እና እያለ ሚካኤል ላይ ቀድሞ የተጠራ ነገ ነገር ይሻለው ሰይጣኔና ታምጭ ቢስል ሚካኤል የተጠራው። ከዛ እሱ ገብቶ ምን እንደሚፈጠር ታውቃለች። ላይ ሁሌ ኢየሱስን እናውጅ፣ ሁሌ ኢየሱስን እንዘምር፣ ሁሌ ኢየሱስን እንናገር፣ ትልቁን ጌታ እናውጅ። ክብር ለኢየሱስ ይሁን። ለሰይጣን ይሄን ያህል ክብርና ቦታ መስጠት በራሱ የተሳሳተ ነው። ይህን ያህል ክብር ቦታ አትስጡ። ሰይጣን የተዋረደ ነው። ሰይጣን የተናቀ ነው። ሰይጣን የረቀሰ ነው። ሰይጣን የወደቀ ነው ስራው የፈረሰየ በክርስቶስ መስቀል ተሰርዟል። አሁንም የፈረሰ